በስልጤ ወረዳ ባዶ የሬሳ ሳጥን ጭኖ አስክሬን ይዣለሁ በማለት ፖሊሶችን አታሎ ሊያልፍ የነበረ አሽከርካሪ በቁጥጥር ስር ውሏል። አሽከርካሪው የእንስሳት መድኃኒትና ማደለቢያ ይዞም ተገኝቷል። በማዕከላዊ ኢትዮጵያ ክልል መነሻውን ከአዲስ አበባ አድርጎ ወደ ሆሳና ከተማ ሲጓዝ የነበረ ኮድ 03 ሰሌዳ ቁጥር 15968 የሆነ ሃይሩፍ አነስተኛ የሕዝብ ማመላለሻ ተሽከርካሪ ከቀኑ 9 ሰዓት ከ30 ፖሊስ በደረሰው ጥቆማ ባዶ የሬሳ ሳጥን ጭኖ አስክሬን ይዣለሁ በማለት የትራፊክ ፖሊሶችን አታሎ ለማለፍ ሲሞክር አሽከርካሪው በቁጥጥር ስር መዋሉን የስልጤ ወረዳ ፖሊስ አስታውቋል። በተጨማሪም በተሽከርካሪው ውስጥ ተሳፋሪዎች እና የጫነው አስክሬን ነው ስትል የነበረች አንዲት ራሷን የፌዴራል ፖሊስ አባል ነኝ የምትል ግለሰብ ከአሽከርካሪ ጋር በቁጥጥር ስር መዋላን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ ተናግሯል። ተሽከርካሪ ውስጥ ከነበሩ ተሳፋሪዎች በተጨማሪም በቁጥር ብዛት ያለውና የጥራት ደረጃው ያልታወቀ ሁለት ማዳበሪያና አንድ ባልዲ ሙሉ የእንስሳት መድኃኒትና ማደለቢያ መገኘቱም ተገልጿል። እንደዚህ አይነት የማጭበርበርና የማታለል ዘዴን ተጠቅመው የወንጀል ተግባራት የሚፈጽሙ አካላት ህብረተሰቡ ሊያጋልጥ ይገባል ሲሉም ምክትል ኮማንደር ታጁ ነጋሽ ጨምረው ለብስራት ሬዲዮ ተናግሯል ስትል ሰምራዊት ስዩም ዘግባለችም።